የዘንድሮ ዩቱበር የገባው ምንድን ነው? የጉድ ሀገር አለ የሀገር የሰው ማለት ነው። እና ይዟል ይዟል እላችኋለሁ። እና ዩቱበሮች እንዲያው ጣብጣብጣብጣብጣብ መጣላት መጣላት መጣላት ነው ያለው። ወረርሽ ይገብታል እንደ ሲለመሆኑ ረር ያው ታዋቂ ታዋቂ ቱበሮች ላይ ነው ደግሞ ወረርሽኝ የገባው መሰለኝ። እና ይሄ ነገር በምንድን ነው የተጋባው ብትሉኝ ያው በ

እና ለምን የሚደበደበው ያንኛው ይሄን ነገር እሷን የደበደባት ልጁ ልጅ መኖሩን ስሰማ በዛ ነበር የተናገርኩት፣ እያለች ነው እንግዲህ ማለት ነው። እና እሷ ነበረች የነገረችኝ። ስለዚህ የኔ ምስጢረኛ የተባለ ሰዎች ሄደው ነገሩት፣ እያለች ነው። እና በአሁን ሰዓት ላይ ሱመያ ምስጢረኛ ሰው አለ ብለች ታስቢያለሽ? ምስጢረኛ ታይሆን ጥላት ነው የከብበን እቆኛ ሲ ወይ አንቺዬ እንደዋለክት የዋህ ያጠናንሽ ያጠናሽ አላለበት ማለት ነው። የዋህነት ያጠናሽ እንጂ ዲል ምን እያሰብሽ ነው? ሱመያ ተይ እንጂ እናቱ። አይ አንቺዬ፣ በአሁኑ ሰዓት ላይ እንዴት ዛለ ብለሽ ትታስብ ይተንሽ አይገነንሽም። ሃያት ማለት ነው እና እንግዲህ ዛሬ የሱመያ ነው መልስ ሰጥታለች ማለት ነው። እና አንቺ ብቻ ልጆችሽ ልጆችሽን አሳድጊ ያላት፣ ጤናቸውን ይስጥልሽ ሃያቴ፣ አንቺ ጎበዝ ጠንካራ ነሽ። እሱን ተየው ሀዋን ሰላም እያልሽ ነው። እና ያው ምን ዋስትና አለኝ? እቤት ጎትታ ይዛው ትመጣለች። የርሽ ነው። አብሽሪ አብሽሪ። እና እንኳን ምዛል ሆንሽ። ስለዚህ ሳይዲ፣ እውነትሽ ነው። ማዘንሽ ጥሩ ነው፣ ምክንያቱም የልጆችሽ አባት ነው። ነገ አንድ ነገር ቢሆን ልጆቹ አባታችን ስለሚሉ ማለት ነው። እና ጥሩ አርገሽ አርገሻል እንላለን። ፈጣሪ እንግዲህ የሚወደውን ነገር ነው ያን ነገር የሚያደርገው። አላህ ከፈተና ያውጣን እያላችሁ ዱዓ ነው። እና ልጆች እሺን አላ ይጠብቅልሽ። እና ወረርሽኝ በጣም ገብተዋል ዘንድሮ ማለት ነው። አሁን ወይዴ ጉዲ ዘንድሮ ማለት ነው አብሽና ሩታ ተለያዩ። እሱም ቡታ

ዲያኒ ያው በቃ ቀለበት አስገባለሁ እያለ ነው። እንግዲህ ማለት ነው የግድ እንዲህ አይነት ቀለበት አለ እንዴ? በነገራችሁ ላይ አልገባኝም። እና እንዲህ አይነት ቀለበት በእናንተ ሀገር፣ በባህላችሁ አለ እንዴ? የጎረቤት ሰው ብር ተከፍሎት ሰው የሚዝም ብሎ የሚሄድ በእናንተ እንደዛ ነው እንዴ? አልገባኝም። አረ ተው፣ ትዳርና ባህላችን ና ታበላሹ ታተጨማልቁ ብንላችኋለሁ እና ረጋ እያላችሁ እሰቡበት አረተው ወደ ቤት ነው የምታሉ ሲለ መሆኑ ግራ ተጋባን እኮ ዘንድሮ ግራ ገብታችሁ እኛም ግራ ተጋባን እና ሀባይቢ ወደ ሁላችሁም ይገርማል ብቻ ስለዚህ እነዛኛ ደግሞ ያው ፈቅረኛሞቹ ደግሞ ማለት ነው ናሂና ደግሞ እንዴት መታለች? የናሂ ፍቅረኛ ኔ ብላ የመጣች ደግሞ አይታችሁ ከሆነው ማለት ነው። እኛ ኩዘን ዘንድሮ ግራ ተጋባን አልኳቸው። ና የመጣው በሽታ ግራ አጋባልን። በጣም ነው ግራ ያተጋባ ነው። ስለዚህ ምንድን ነው የምናረገው? ላችኋለሁኝ። ና ግራ ተጋብታችሁ ግራ ታጋቡን እያለ ነው ፈጣሪ። እንግዲህ ልቦናችሁን ይመልስልን ፈጣሪ ልቦናችሁን መልሶ እንግዲህ እንትን ይበላችሁ እንላለን። ወይና እች አዲስ ፍቅረኛዋ ደግሞ ትናንትና በቃ አግባኝ ብላ ጥያቄ ቀለበት አቀረበችለት። እረ ተው፣ እረ ተው እናንተ! ይህ ባህል አታበላሹ። ባህላችን እኮ በቃ ተጨማለቃችሁበት፣ በእናንተ ማለት ነው። ረተውን ሲ ተውን ተውን አለ ሀገሬ ሰው። ምን እያስባችሁ ነው? እኛ እኮ በቃ ባህሉ ሁላ መጫወቻ አድርጋችሁብን። ለምን ምን ምን አስባችሁ ነው? እረ ተው ተው ተው፣ እንከባበር ተው። እናንተ እየተው እኔ እንጃ እንደ አይነት ጉዳያች ሰምቼ እና እንግራ ታጋቡ እንላለውኝ። ወደ ቀልባችሁ ተመለሱ። ድንግርግር አረጋችሁን እኮ ወይ ቤት ለራሳችሁ ታዴናግራችሁ አግራችሁ እኛን ማዴ ነገር ማለት ጥሩ ነው፣ ጥሩ አሰራችሁ። ለኛም እያሰባችሁ ለመዴም ቅመም ማለት ነው። የመዴም ቅመም ያው እንዲ የምታዋት በቃ እንትን ያለኝ ስለሆነ በሀሳብ ይትጨንቀኝ ስለሆነ ለኛ ለመዴም ኩሽና እንዲ የሷን ጩኸት እንቻል ወይስ እናንተን እንትን ማለት ነው። ስለዚህ ወደ ቀልባችሁ ተመለሱ እንላለን ማለት ነው። ቃል ቀልብ ያስፈልጋል። እንዲ አደናግርሽ እኛላህ አደናግሬሽ ብሎ ነው አገሬ ሰው ማለት ነው። እንዲ አደናገርሽኛ አላ አደናግሬሽ ያለ አገሬ ሰው። ስለዚህ ወዲ የራሳችሁ ተማለሱ እንላለን። እናንተ ምን ትላላችሁ? ካባይቢ ማን ነው ጥፋተኛ ብላችሁ ታስባላችሁ? እስኪ አስረዱኝ። ጥፋት የማን ብላችን ነው የምታስብት? እስኪ እናንተ ተናገሩ ማለት ነው። እኔ ጥፋት መጀመሪያ ሆኖ ወዲያ ዩቱብ መምጣት ነው ብዬ ነው ማስበው። ጥፋት ማለት ወደ ዩቱብ ትተው ሲመጡ የዛን ጊዜ ነው ጥፋት የሆነው ማለት ነው፣ እንጂ የናዲ በቁጭ ብሎ በሆነ እንደዚህም አይሆን ነበር አላችኋለሁኝ ብቻ። ከባር ነው እኛ አባል ነው አይሆንም። ማንኛውም ነገር ማለት ነው አላህ ባለው ስለሚሆን እና ሀባይቢ ወዲረ ወዴ ልባችሁ ተመለሱ እንላለን። ወዴ ቀልባችሁ ተመለሱ ፏፏ እያላችሁ ማለት ነው። እናንተ የሚያምርባችሁ ሰላም ስትሆኑ ነው። እንግዲህ ዘንድሮስ ስንተጣባየን ስንት ጠብ እናሀባይ በጀ ማለት ነው። ስለዚህ ወዲለባችሁ እንመለስላለ ወዲያችኋለሁ አከብራችኋለሁ ለማንኛውም ማለት ነው ይመቻችሁ። ባይ ባይ። መልካም መደሩ ሊየገደሩ ብያለሁ። ይመቻችሁ ወዳችኋለሁ፣ አከብራችኋለሁ። ባይ አይ፣ የዘንድሮ የቱበር የገባ ምንድን ነው? የጉድ ያገር አለ የሀገሬ ሰው ማለት ነው እና ይዟል ይዟል እላችኋለሁ። እና ዩቱበሮች እንዲያው ጣብጣብ ጣብጣብ ጣብጣብ መጣላት መጣላት መጣላት ነው ያለው። ወረርሽኝ ይገብታል እንደዚህ ለመሆኑ? ኧረ ኧረ ያው ታዋቂ ታዋቂ ቱበሮች ላይ ነው ደግሞ ወረርሽኝ የገባው መሰለኝ። እና ይሄ ነገር በምንድነው የተጋባው ብትሉኝ ያው በመልስ

እና ለምን የሚደበደበው ያንኛው ይሄን ነገር እሷን የደበደባት ልጁ ልጅ መኖሩን ስሰማ በዛ ነበር የተናገርኩት፣ እያለች ነው እንግዲህ ማለት ነው። እና እሷ ነበረች ነገረች፣ ስለዚህ የኔ ሚስጥረኛ የተባሉ ሰዎች ሄደው ነገሩት እያለች ነው። እና በአሁን ሰዓት ላይ ሱመያ ሚስጥረኛ ሰው አለ ብለሽ ታስቢያለሽ? ሚስጥረኛ ታይሆን ጥላት ነው የከበበን እኮኛ ሲ ወይ አንቺዬ እንደዋለክት የዋህ ያጠናንሽ ያጠናሽ አላለበት ማለት ነው። የዋህነት ያጠናሽ እንጂ እንዴ ምን እያሰብሽ ነው ሱመያ? ተ እንጅናቱ ታያችየ በአሁኑ ሰዓት ላይ እንዴት ያለ ብለሽ ትታስብ? የትንንሽ አይገነንሽም ሀያቴ ማለት ነው። እና እንግዲህ ዛሬ የሱመያ ምናምን መልስ ሰጥታለች ማለት ነው። እና አንቺ ብቻ ልጆችሽ ልጆችሽን አሳድጊ። አላህ ጤናቸውን ይስጥልሽ። ሀያቴ አንቺ ጎበዝ፣ ጠንካራ ነሽ። እሱን ተያዩ ሀዋን ሰላም እያልሽ ነው። እና ያው ምን ዋስትና አለኝ፣ እቤት ጎትታ ይዛው ትመጣለች ያልሽ ነው። አብሽሪ አብሽሪ። እና እንኳን ምዛል ሆንሽ። ስለዚህ ሳይዲ እውነትሽ ነው። ማዘንሽ ጥሩ ነው። ምክንያቱም ያ ልጆችሽ አባት ነው። ነገ አንዴ ነገር ቢሆን ልጆቹ አባታችን ስለሚሉ ማለት ነው። እና ጥሩ አርገሽ ያለን እንላለን። ፈጣሪ እንግዲህ የሚወደውን ነገር ያን ነገር የሚያደርገው አላህ። ከፈተና ያውጣን እያላችሁ ዱአ ነው እና ልጆች እሺ። ና አላህ ይጠብቅልሽ። እና ወረርሽኝ በጣም ገብተዋል ዘንድሮ ማለት ነው። አሁን ዊዲ ዲ ዘንድሮ ማለት ነው። አብሽ እና ሩታ ተለያዩ። እሱም ብታጅራሃዴ ኧረ እኔ እንዲያውም ወላሂ ማለት ነው እኔ ምን ልበል፣ ናሂን ደግሞ እንደ እዚሁ እኔ ታዲያ ማን ነው ሰላም የሚፈልገው ብዬ አስባለሁ በአሁኑ ሰዓት ላይ። መቼም ለይቱ በር ለብር ብላችሁ ከሆነ ፈጣሪ ራሱ ይመዘግብባችኋል። ነገር ግን ተጣልታችሁ ከሆነ ፈጣሪ አስተርካችሁ እንላለን። ውብዬም እንግዲህ እጅ ያው አበርኩ ሰክርክ እያለች ነው በቃ እየተጣሉ ነው እነ ውብዬ እንግዲህ እጅ ያው እነሱ

ዲያኒ ያው በቃ ቀለበት አስገባለሁ እያለ ነው እንግዲህ ማለት ነው። የግድ እንዲህ አይነት ቀለበት አለ እንዴ? በነገራችሁ ላይ አልገባኝም እና እንዲህ አይነት ቀለበት በእናንተ ሀገር በባህላችሁ አለ እንዴ? የጎረቤት ሰው ብር ተከፍሎት ሰው የሚዝም ብሎ የሚሄድ በእናንተ እንደዛ ነው እንዴ? አልገባኝም። አረ ተው፣ ትዳርና ባህላችን ናታበላሹ ታተጨ ማልቁብን እንላችኋለን እና ረጋ እያላችሁ አስቡበት። አረተው ወዴት ነው የምታዩ ስለመሆኑ ግራ ተጋባን እኮ። ዘንድሮ ግራ ገብታችሁ እኛም ግራ ተጋባን እና ሀባይቢ ወደ ሁላችሁም ይገርማል ብቻ። ስለዚህ እነዛኛ ደግሞ ያው ፍቅረኛሞቹ ደግሞ ማለት ነው ናሂና ደግሞ እንዴት መታለች? የናሂ ፍቅረኛ ኔ ብላ የመጣች ደግሞ አይታችሁ ከሆነ ማለት ነው። እኛ ዘንድሮ ግራ ተጋባን አልኳችሁ። ና የመጣው በሽታ ግራ ጋባልን። በጣም ነው ግራ ያትጋባ ነው። ስለዚህ ምንድ ነው የምናረገው? ላችኋለሁ ኝና ግራ ተጋብታችሁ፣ ግራ ታጋቡን እያልነው ፈጣሪ እንግዲህ ልቦናችሁን ይመልስልን። ፈጣሪ ልቦናችሁ መልሱ። እንግዲህ እንትን ይበላችሁ እንላለን። እና እቺ አዲስ ፍቅረኛዋ ደግሞ ትናንትና በቃ አግባይ ብላ ጥይ ቀለበት አቀረበችለት። እረ ተው፣ እረ ተው እናንተ ይህ ባህል አታበላሹ። ባህላችን እኮ በቃ ተጨማለቃችሁበት፣ በእናንተ ማለት ነው። እረ ተውን ሲ ተውን፣ ተውን አለ ሀገር የሰው ምን እያስባችሁ ነው? እኛ እኮ በቃ ባህሉ ሁላ መጫዋች አረጋችሁብን። ለምን ምን ምን አስባችሁ ነው? እረ ተው ተው ተው እንከባበር ተው፣ እናንተዬ ተው። እኔ እንጃ እንደ አይነ ጉዳይ ች ሰምቼ እና እንግራ ታጋቡ እንላለሁኝ። ወዲያ ቀልባችሁ ተመለሱ። ዲንግርግር አረጋችሁን እኮ ወይ ልዩት እንኛ እህ ለራሳችሁ ታዴናግራችሁ እኛን ማዴ ነገር ማለት ጥሩ ነው፣ ጥሩ አሰራችሁ። ለእኛም እያሰባችሁ ለመዲሙ ቅመም ማለት ነው። የመዴም ቅመም ያው እንዲሁ የምታዋት በቃ እንትን እያለች ስለሆነ በሀሳብ ትጨንቀኝ ስለሆነ ለእኛ ለመዴም ኩሽና እንዴ የእሷን ጩኸት እንቻል ወይ ትስ እናንትን እንትን ማለት ነው። ስለዚህ ወደ ቀልባችሁ ተመለሱ እንላለን ማለት ነው። ቀልብ ቀልብ ያስፈልጋል። እንዲያ አደናገርሽ የኛን አላህ አደናግረሽ ብሎ ነው የአገሬ ሰው ማለት ነው። እንዲያ አደናገርሽ የኛን አላህ አደናግረሽ ያሉ አገሬ ሰው። ስለዚህ ወደ ራሳችሁ ተመለሱ እንላለን። እናንተ ምን ትላላችሁ ትላላችሁ? ካባይቢ ማን ነው ጥፋተኛ ብላችሁ ታስባላችሁ? እስኪ አስረዱኝ። ጥፋት የማነውላችን ነው የምታስብት? እስኪ እናንተ ተናገሩ ማለት ነው። እኔ ጥፋት መጀመሪያው ወዲ ዩቱብ መምጣት ነው ብዬ ነው የማስበው። ጥፋት ማለት ወደ ዩቱብ ትተው ሲመጡ የዛን ጊዜ ነው ጥፋት የሆነው ማለት ነው እንጂ የና አዲ በቁጭ ብሎ በሆነ እንደዚህም አይሆን ነበር እላችኋለሁኝ ብቻ ከባድ ነው። እኛ አባል ነው አይሆንም ማንኛውም ነገር ማለት ነው አላህ ባለው ስለሚሆን እና ሐባይቢ ወዴ ረል ወደ ልባችሁ ተመለሱ እንላለን። ወደ ቀልባችሁ ተመለሱ ፏፏ እያላችሁ ማለት ነው። እናንተ የሚያምርባችሁ ሰላም ስትሆኑ ነው። እንግዲህ ዘንድሮ ስንት ጠባየን ስንት ጠብ